ሰላም ሰላም ሰላም ለእናንተ ይሁን። እንደምን ዋላችሁ? የአባቴ ቅዱሳን ወንድሞችና እናቶች እንዴት ናችሁ? እደናን እግዚአብሔር አምላካችን የተባረከ ይሁን። የአምላካችን የቅዱስ እግዚአብሔር ስም ለዘላለም ብሩክ ይሁን። እንዴት ናችሁ? ሁሉ እንዴት ነበር? እግዚአብሔር ይባረክ። ሁልጊዜ መልካም እረኛችን፣ ጠባቂያችን፣ ሰላማችን፣ ረፍታችን እሱ ነው። ስሙ የተባረከ የተቀደሰ ይሁን። ከሚታይ ከማይታይ ከጠላት ፍላጻ ከክፉ ነገር ሁሉ ሰውሮ በሰላም አውሎናል። ተክፎ ጋርዶናል፣ በክንፎቹ ላ ጋርዶናል፣ በእሳቱ ቅጥር አጥሮናል፣ በመላእክቶቹ ዙሪያችንን ከቦልን። ሊውጠን ፈልጎ ከሚ ዙሪያችንን ከሚፈልግ ተክፎ ጠላታችን እግዚአብሔር ጠብቆናል። ስሙ የተባረከ የተቀደሰ ይሆን። ዛሬም እንደተለመደው እንጸልያለን። እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። ይህን ጊዜና ሰዓት የሰጠን አምላካችን ይባረክ። ቪዲዮን ስጀምሮ ላይክ በማድረግ ኮሜንት በመጻፍ ኮሜንት ላይ የመፈልጉትን ጥቅሶችን እግዚአብሔርን የሚያመሰግኑ ቃላትን መጻፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን የተባረከ ተቀደሰ ይሁን። እንጸልይ። እግዚአብሔር አምላካችን ሆይ አንተ ግሩምና ድንቅ ነህ፣ ኃያልና ታላቅ ነህ፣ ጉልበታም ነህ። ስልጣን ሁሉ ያንተ ነው፣ በላይ በሰማይ በታች በምድር እንዳንተ ያለ ማንም የለም። የፍጥረታት ሁሉ ሁሉ እና በአንተ እጅ ነው። አንተ ያሻን ታደርጋለ። ጠቢብና አማካሪና አትሻም። በከፍታ በዝቅታ በሩቅ በቅርብ በዙሪያችን ያለው ሁሉ በአንተ ፊት የተገለጠ ነው። አምላካችን እግዚአብሔር ሆይ ለስመ ግብር ምስካና ይሁን። አምላካችን እግዚአብሔር ሆይ አምልኮ፣ ወዳሴ፣ ስግደት ላንተ ይሁን። አንተ ብቻህን አድነህናል የዘላለም ሞት ወደ ዘላለም ሕይወት የመርገም ወደ በረከት ከጨለማ ወደ ብርሃን እግዚአብሔር ሆይ ያሸጋግረህናል ይወሰተህናል። ባርነታችንን አስወግደ ልጆች አድርገናል ወራሽ አድርገናል። በሰማይ ስፍራ በመንፈሳዊ በረከት ሁሉ ባርከናል። ዓለም ሳይፈጠር ገናኛም መርጠናል። ሳናውቅ ገና አውቀናል። ሳንፈልግ ፈልገህናል። ለአምላካችን አግኝተናል። ከአመድ ከትቢያ የአድያት ከጨለማ ከመርገም ነጻ አውጥተ ልጆች አድርገናል፣ ቀድሰናል፣ ባርከናል፣ ወድኸናል። ለአምላካችን እግዚአብሔር ሆይ ስም እየተባረከ ይሁን፣ ስም እየተቀደሰ ይሆን። አምላካችን ሆይ በውሏችን ስንገባ ስንወጣ፣ በመንገዳችን በውሏችን በሁሉም ስፍራ አንተ ከእኛ ጋራ ነበርክ። አምላካችን እንደተናገርከው አንተ እስከ ዓለም ፍጻሜ ድረስ ከእኛ ጋራ ነ። መቼም አትተውንም። ልጆች አባት እንደሌላ እናት እንደሌላቸው ልጆች፣ ወላጅ እንደሌላቸው ልጆች አልተዋቸውም እንዳልክ አምላካችን ሆይ አልተውከንም። አምላካችን ወይ ለጠላት አሳልፈ አልሰጠንም። ለአፍታ ብትትሆነ ተስገብግቦ ሊያጠፋንን ከሚጥረው ከሚመኘው ጠላታችን እግዚአብሔር ሆይ አሳልፈ አልሰጠንም። እግዚአብሔር አምላክ ያልተውከንም አልጣልከንም። እጅግ ትጠነቀቅልን አለ ዳይነ በሌን ትጠነቀቅልን አለ። እግዚአብሔር ሆይ ክብር ምስጋና ላአንተ ይሁን፣ ስምህ ለዘላለም ይቀደስ። አምላካችን እግዚአብሔር ሆይ ትላንትም፣ ዛሬም፣ ነገም ለዘላለም ስምህ ብሩክ ይሁን። አምላካችን እግዚአብሔር ሆይ ካትናፍ ካትናፍ ለዘላለም ዓለም ስምህ ብሩክ ይሁን። ጉልበት ሁሉ ለአንተ ይንበርከክ። አንተ የዓለም ሁሉ ቤዛ ነ። መዳን በሌላ በማንም የለም። በአንተ ነው መዳን ያለው የወደድከን አንተነ የፈጠርከን አንተነ ልታድነን ልትገድለን የምትችለው አንተነ ህልውናችን በአንተ እጅ ላይ ነው። ማንም የሚያስፈራን የሚያስደነግጠም የለም የሚያስደነግጠን የለም አንተ አምላካችንና በአንተ ታምነን አለ በአንተ ታምነን አል እግዚአብሔር አምላክ ሆይ ትረዳን አለ ታዋጣን አለ ታኖረን አለ እግዚአብሔር ሆይ ትታደገን አለ ዘመን ጠርተን አናፍርም። እግዚአብሔር አምላክ አንተን ተደግፈን አንወድቅም። አንተ የዘላለም ምርኩዛችንነ ስንደክም ብርተታችንነ ስንስት መንገድን ታሳየን አለ። ስንደክምታ ስንደክም ታበረታናለ። ስንታመም መድኃኒታችንነ። ስንታ ስናጠፋ ስንስት በምረት በቸርነት ትታግሰናለ። ደግሞም ማስተዋለን ጥበብ እየሰጠ ክፉን እግዚአብሔር አምላክ ያመፃን ጨለማን ሁሉ እንድንርቅ ትረዳናለ። ሰው በአቅሙ በኃይሉ አይበረታም። በአንተ ብርታት በአንተ ምረት ባንተ ቸረነት እግዚአብሔር አምላክ ወይም መልካሙንና ክፉን እንለያለን። ስለዚህ በመልካምነት በአንተ እግዚአብሔር አምላክና መድኃኒት በአንተ ቤት በአንተ ቅፉ ስለዘላለም እንኖራለን። ስምህ እየተባረከ ይሁን፣ ስምህ እየተቀደሰ ይሁን። እግዚአብሔር አምላካችን መድኃኒታችን ሆይ እግዚአብሔር አንተ የዘላለም መኖረኛችን ነህ። እግዚአብሔር አንተ የዘላለም መኖሪያችን ነህ። እግዚአብሔር የዘላለም አንተ መተማመኛችን ነህ ዋስትናችንና ስሜ እየተባረከ ይሁን፣ አባባ አባ ስሜ እየተቀደሰ ይሆን። አንተን ጠርቶ ያፈረ ማንም የለም። ለሚተማመኑ ብል ማስተማመኛ መደገፊያ የዘላለም እግዚአብሔር አምላኪ ወይ መተማመኛ መመኪያነ ብርምስካና ለአንተ ይሁን። አንተን ተደግፎ ያፈረ ማንም የለም፣ የወደቀ ማንም የለም፣ የከሰረ ማንም የለም። አምላካችን ሆይ የምታስተማምን አምላካችን ሆይ የምታስተማምን የዘላለም መመኪያ አለታችን እግዚአብሔር አምላካችን ሆይ መሪያችን ነህ። ስምህ ብሩክ ይሁን ስምህ ይቀደስ። እግዚአብሔር ሆይ እንጸልያለን። ብላችንም እንደ የድካማችን በደላችንና ጣጣችን እንታውቃለ። በብዙ በድለናል፣ ለፈዝነናል። ማውቅ ባለማውቅ፣ አውቀንም ራሳችንን ባለመግዛት በብዙ በድለናል። ስንፍናችንን፣ በደላችንን፣ ድካማችን ሁሉ ባንተ ፊት የተገለጠ ነውና እግዚአብሔር ሆይ ቅርበለን፣ ከመተላለፋችን አንፃን፣ ከበደላችን አንፃን። አምላኬ በፈቃድ በሐሳብ በመንገድ ውስጥ እንድንኖር እርዳን። አምላኬ እጠበን። የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ አሁን ከበደላችን እንድታነጻን እንለመናሃለን። በልባችን በሐሳባችን በምኞታችን ከበደልን በደላችን ኃጢአታችን ሁሉ አንፃን፣ ቀድሰን። አምላካችን ይቅር በለን ያለ ምረት ህይወት የለም ያለ ምረት በረከት የለም ያለ ምረት ፈውስ የለም ያለ ምረት እግዚአብሔር አምላክ ስኬት የለምና ያለ ምህረት ወደፊት መቅረብ አንችልምና እባክን ማረን ይቅር በለን እባክን ማረን ይቅር በለን ክፉን ሁሉ ከኛ አርቅልን ልባችን ሀሳባችን አይምሮአችን ላንተ የተቀደሰ ይሁን አንተ ኃጢአትን አትወድም ኃጢአተኛው ግን ትወዳለ። ስለምትወደን እግዚአብሔር አምላክ ወይ ፍቅርህን ምሕረትን ቸርነትን አውቀን ወደፊት እንቀርባለን። ከበደላችን ከኃጢአታችን ሁሉ በኢየሱስ ክርስቶስ ደማውን አንጻ። እግዚአብሔሩ በቀሪው ዘመናችን ደግሞ እንደ ፈቃድ እንድንኖር ይርዳን። እንዳንበድል ይርዳ። ሀሳብን እንዳንተላለፍ ፈቃድን እንዳን ትእዛዛትን እንዳንተው እግዚአብሔር አምላክ ይርዳ በጥንቃቄ በማስተዋል በጥበብ አንተን በመፍራት ጸንተን በመቆም እንድንኖር እግዚአብሔር ወይ እርዳን። ማስተዋል ሊጋር ዳል ጥንቃቄ ይጠብቃል ተብሎ እንደጻፈ በማስተዋል በጥንቃቄ እንድንመላለስ እርዳን። የጠላትን ሀሳብ እንዳንስት እግዚአብሔር አንተን ፍቃድም ደግሞ እንድናውቅ እንድንመረምር፣ እንድንከተል ውሌም ፍቃድን እንድንጠይቅ እግዚአብሔር አምላክ ወይ እርዳን። እግዚአብሔር አምላክ በገዛ ምኞታችን እግዚአብሔር በገዛ ፍቃዳችን እግዚአብሔር ሄደን እንዳንርቅ፣ እንዳንከስር፣ እንዳንጠፋ ጠብቀን መልካም እረኛችን ሆይ አንተ ከክፉ ሁሉ ሰውረን። ለታመሙት ፈውስ በኢየሱስ ክርስቶስ ሚሆንላቸው በርሱ ቁስል በኢየሱስ ክርስቶስ ቁስል በደሙ በትንሣኤው በኃይሉ መከራችንን እዳችንን ሁሉ በተቀበለው በተሸከመው በክርስቶስ ኢየሱስ ደም አሁን ለታመሙት ፈውስ ይሆን፣ ለተጨነቁ ረፍትና ሰላም ይሁን፣ ላጡ በረከት ይሁን። አምላክ በተለያየ አይነት እንቁቅልሽና የህይወት ተግዳሮት ስለሚገኙ አሁን ድል መንሳትና ማሸነፍ የሚችሉበት ጸጋ በኢየሱስ ስም ይብዛላቸው። እግዚአብሔር ወይ ቀኑን በሰላም ስለዋል ገን ተመስገን። ለልጁን በሰላም አሳድረን። የክፉ የዲያብሎስ ስራ በኢየሱስ የሚፍረስ ይፍረስ። ዲያብሎስን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቀረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብሎ እንደተጻፈ ማንኛውም የጨለማ ስራና የክፉ መናፍስ ቀዳዳማ በኢየሱስ ስም ከንቱ ይሁን። መርገም የተሰበረ ይሁን። እስራት ቀንበር ሁሉ የተቆረጠ ይሁን። እግዚአብሔር ሆይ ስለሁሉ ተባረክ። እግዚአብሔር ሆይ ስለሁሉ ተመስገን። ሌሊቱን በሰላም አሳድረን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።